አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አንዲት ሙስሊም ሴት በቀጥታ በሚተላለፍ ላይፍ ቲክቶክ ላይ አላህን ትፃ ደረች ነገር ግን የአላህ ቅጣት ወዲያውኑ የያዛት የተፈጠረው ክፍተት በርካቶችን ያስደነገጠ ነበር። ነገር ግን ከመጀመሪያችን በፊት ቪዲዮን ላይክና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮንም ሌሎች ማጋራታችሁን አስሰንኩ። ሰዎችን ወደ መልካም የሚመራ መልካምን እንደሠራ ይቆጠራል። ይህ ታሪክ አላህ መብቶቹን ቀለል አድርጎ እንደማያይ የሚያረጋግጥልን ታሪክ ነው። በቁርአን ላይ የሚያፌዝ ማንኛውም ሰው በእርግጠኝነት አላህ ይቀጣዋል። ውድ ወንድምና እህቶቼ በዚህ ቪዲዮ ላይ በቁርአን ላይ ስላፌዘችና ሃይማኖቱን ስለተፈታተነች ሴት አሳዛኝና አስፈሪ ታሪክ እንነግራችኋለን። ነገር ግን ይህቺ ሴት ያደረገችው ተግባር ወደ አሳዛኝ መጨረሻ እንደሚመራት አላወቀችም ነበረ በመጨረሻ አላህ ሃይማኖቱንና ህጉን ወሰን የሚጥሱትንና የሚተላለፉትን እንደማይለቃቸው በዚህ ቪዲዮ ላይ እናይበታለን። ስለዚህ አብራችሁን ሁኑና ይህንን ስሜታችሁን የሚነካና ከእያንዳንዱ የፌስ ተግባራችን ጀርባ ሊገጥመን የሚችለውን ሀቅ እንድንገነዘብ የሚረዳንን ቪዲዮ እንድትከታተሉ ጋበዝን። አብራችሁን ቆዩ። ፒያሳ አድዋ ዜሮ ዜሮ አጠገብ ላይ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ የንግድ ሱቆች እየተሸጡ እንደሆነ ታውቃላችሁ። ሰላም ቴምር ሪል ስቴቶች ነን። ፒያሳ አድዋ 00 ወይም ጊዮርጊስ ቤተክርስቲያን አካባቢ 2020 ካሬ የንግድ ሱቆችን ለሽያጭ አቅርበንላችኋል። ግራውንድ ፍሎር ላይ ሙሉ ክፍያው ሰባት ሚሊዮን ብር ሲሆን የሱ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን የሱ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው አራት ሚሊዮን ሁለት መቶ ሺህ ብር ሲሆን የሱ ቅድመ ክፍያ አንድ ሚሊዮን ሁለት መቶ ሺህ ብር ነው። አራተኛና አምስተኛ ፍሎር ላይ ሙሉ ክፍያቸው ሶስት ሚሊዮን ዘጠኝ መቶ ሺህ ብር ሲሆን ቅድመ ክፍያቸው ዘጠኝ መቶ ሺህ ብር ነው። ቅድመ ክፍያውን ከፍላችሁ ቀሪውን በአንድ ዓመት ተኩል ጊዜ ውስጥ ዘና እያላችሁ የምትከፍሉት ሲሆን ውላችን ሙሉ በሙሉ በኢትዮጵያ ብር ነው። ጥቂት ሱቆች ስለሆነ የቀሩን ፈጥናችሁ ደውሉልን። እናመሰግናለን። በዛሬው ዓለም ውስጥ በሃይማኖቶችና በቅዱስ ነገሮች ላይ ለማፌዝ መድፈር ያለምንም ውጤት የሚጠናቀቅ የሚመስላቸው በርካታ ሰዎች አሉ። በሃይማኖት ላይ አፊዘው የሌሎችን ሃይማኖት ተሳድበው ያለምንም ተጠያቂነት መኖር እንደሚችሉ የሚያስቡ በርካቶች ናቸው። ነገር ግን በዚህ ዓለም ላይም ቅጣት እንዳለ እያየን ነው። ከአሄራው በፊት ምንም ያህል ደህንነታችን የተጠበቀ ነው ብለው ቢያስቡ አላህ ብቻ የሚያውቀውን ቅጣት ያቀምሳቸዋል። በዳዮችንም ያለ ቅጣት ፈጽሞ አይተዋቸውም። የሚከተለው ታሪክ የአላህን ወሰን አልፈን ያለምንም ቅጣት መኖር እንችላለን ብለው ለሚያስቡት ማስጠንቀቂያ የሚሆን ታሪክ ነው። ታሪካችን የሚጀምረው ኢስላም እየወደቀ ነው ብላ በምታስብ ሳራ በምትባል ሴት ነው። ሳራ የምትባል አንዲት ወጣት የተማረች እና በምዕራቡ ዓለም ያደገች ሴት ስትሆን፣ ይቺ ሴት የምዕራባውያኖች ሴት ለውጥን፣ እድገትንና ነፃነትን ይወክላል ብላ የምታመን ሴት ናት። ሁልጊዜም አነጋጋሪ የሆኑ ነገሮችን ለማነሳሳትና ስለ ነጻነት ማውራት የምትወድ ሴት ናት። ነገር ግን እርሷ የምታወራው ነጻነት ቅዱስ የሆኑ ነገሮችን ክብር የሚነካን ነው። የዚህ ነጻነት የከፋው ክፍል በሶሻል ሚዲያ ቻናል ከከፈተች በኋላ ነው። ወዲያውንም እሷ የምታቀነቅነውን ሀሳብ የሚደግፉ በርካታ ተከታዮችን በፍጥነት ማፍራት ቻለች። ከሃይማኖታዊ ተአቅበዎች ፍጹም ነፃ የሆነ አሳሰብ ያላቸው በርካቶች ተከተሏት። መጀመሪያ የአረብ መንግስት ፖሊሲዎችን በማጥቃት ጀመረች። ከዛም ባገኘችው አጋጣሚ ሁሉ ኢስላምንና ሙስሊሞችን ክፉኛ መተቸት ቀጠለች። በሃይማኖት ላይ የምታደርሰውን ጥቃት አጋንና ማቅረብ ቀጠለች። ነገር ግን ይህም አልበቃትም። ይህንን ጥቃቷን አንድ እርምጃ ወደፊት ልትወስደው ወሰነች። ከዛም ሳራ ማንም ያላሰበውን ከባድ ተግባር ፈጸመች። ሳራ በቁርአን ላይ ጥቃት ፈጸመች እና እንደማታምንበት በየአደባባዩ መናገር ቀጠለች። በአንዱ ባጋራቸው ቪዲዮ ላይ ሳራ ለሚመጣው ውጤት ቅንጣት ታክል ሳታስብ ቁርአን ላይ ጥቃት ፈጸመች። በድፍረትም በቪዲዮዋ ላይ ቁርአን ተብሎ በሚጠራው ነገር አላምንም፣ በስህተቶችና በተቃርኖች የተሞላ አንድ ያረጀ የድሮ መጽሐፍ ነው፣ ናኡዝ ቢላህ፣ እንዴት አንድ መጽሐፍ በሰዎች ህይወት ውስጥ ከ1400 ዓመታት በላይ ለሆነ ጊዜ ይቆያል ካለች በኋላ ጨመረችና አሁን ይህንን መጽሐፍ የምናስወግድበት ጊዜ ደርሷል አለች። ያለምንም ሐፍረት በኢስላም ላይ ጦርነት እያወጀች። እነዚህ ቃላቶች በሙስሊሞች ልብ ውስጥ ልክ እንደ መብረቅ ነበር የፈነዱት፣ ቪዲዮውን በቁጣና ባለማመን በሚከታተሉት መሃል። ነገር ግን ሳራ ያልተረዳችው በሃይማኖት ላይ የሚደረጉ ጥቃቶችና ንቄቶች ያለምንም መዘዝና ውጤት የሚቀሩ አለመሆናቸውን አልተገነዘበችም። ሀያሉ አላህ የሃይማኖትን ቅዱስነት የሚያረክሱ ወንጀለኞችን ተግባር አይቶ የሚያልፍ ጌታ አልነበረም። የአላህ ቅጣት ከባድ ነበረ ማንም ሊጠብቀው ከሚችለው በላይ ወዲያውኑ፣ ያንን ቪዲዮ እንደለጠፈችው የህዝቡ ቁጣ በከፍተኛ ሁኔታ ጨመረ። ቪዲዮ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ በከፍተኛ ሁኔታ ተሰራጨ። የሳራን ቃላቶች የኮነኑት ሙስሊሞች ብቻ አልነበሩም። ለሃይማኖት አስፈላጊነት ትኩረት የሚሰጡ ቡድኖችም አስተያየት መስጠት ጀመሩ። በሳራ ባህሪ ላይ ያላቸውን አግራሞት ገለጹ። ነገር ግን ታሪኩ እዚህ ጋር አያበቃም። አነጋጋሪውን ቪዲዮ ከለጠፈችው ከአንድ ሳምንት በኋላ ሳራ ፈጽሞ ያልጠበቀችው ነገር ገጠማት። ወደ ስራ የሄደች ነበር። መኪናዋን ይዛ ወደ ዋናው ሃይዌይ ጎዳና ገባች። ድንገትም ከአንድ ትልቅ የጭነት መኪና ጋር ተጋጨች። የገጠማት አደጋ በጣም አስፈሪ ነበረ። ወዲያውኑ በዛው ቅጽበት ሞተች። በቅዱስ ቁርአን ላይ ላደረሰችው ጥቃት የገጠማት ውጤት ነው ብላችሁ ታምናላችሁ? ከሰማይ ለእርሷ የተላከ መልእክት ነው ብላችሁ ታስባላችሁ? መለኮታዊ በቀል። ከአደጋው በኋላ ስለ ሳራና መኪና አደጋው ወሬው በስፋት ተሰራጨ። ሰዎች ከዚህ አስፈሪ አጋጣሚ በኋላ ያለውን ምክንያት መጠየቅ ጀመሩ። ነገር ግን የተወሰነ ጊዜያቶች ካለፉ በኋላ ሁኔታውን የተመለከቱ ሙስሊሞች የአላህን ግልጽ መልእክት ተገነዘቡ። በመጽሐፉ ላይ ያፌዘ ማንም ሰው ከተጠያቂነት አያመልጥም። ይህ ገጠመኝ በሳራ ላይ የወደቀ መለኮታዊ ቅጣት ነበረ፣ በቁርአን ላይ ላሳየችው ወሰን መተላለፍ የወደቀባት፣ የቅዱስ መጽሐፉን ክብር እናጎድፋለን ብለው ለሚያስቡት ሁሉ ግልጽ የሆነ መልእክትን ያስተላለፈ ገጠመኝ ነበረ። የበለጠ የሚያስገርመው ደግሞ ከአደገው በኋላ የተፈጠረው ነገር ነበር። አደጋው በደረሰ ዕለት ሳራን በሶሻል ሚዲያ ላይ ሲከተሉ የነበሩ በርካታ ቁጥር ያላቸው ሰዎች በልብና በጭንቅላታቸው ውስጥ ጥልቅ ጸጸት ይሰማቸው ጀመር። ለሃይማኖት ዋጋ የማይሰጥን ሃይማኖትን የሚያንቋሽን ሰው በመከተላቸው ለሰሩት ስህተት ጸጸት ተሰማቸው። ከዚህ ገጠመኝ በኋላም እስልምናን ለመቀበል ወሰኑ። አዎን በሳራ ድርጊት የተነሳ አላህ የእነዚህን ሰዎች ልብ ከፈተ። ሊገለጽ በማይችል እምነትና ቁርጠኝነት ኢስላምን ተቀበሉ። ከዚህ የምንወስደው በጣም አስፈላጊው ትምህርት የአላህን ንጽህናና ቅዱስነት ማንም ሊያሳንሰው እንደማይችል ነው። ይህ ታሪክ ለሁላችንም ትምህርት ሊሆነን ይገባል። አላህ መብቱን በፍጹም መጠየቅ አይተውም። የትኛውም የሰው ልጅ ማንም ቢሆን ማን የመለኮታዊውን ሃይማኖት ንጽህና ሊያንቋሽሽ አይችልም። ሳራ ከአላህ ቅጣት ደህንነት የተጠበቀ ነው ብላ አስባ ከነበረ ተሳስታለች። ስንደመድመው ሁልጊዜም አላህን ማጥቃትና በእርሱም ላይ ማፌዝ ያለ ቅጣት የሚታለፍ ተግባር አለመሆኑን ማወቅ ይገባናል። ሀያሉ አላህ የትኛውንም ተግባር ምንም ያህል ትንሽ ቢሆን በቀላሉ የሚያው አይደለም። ሀያሉ አላህ በቁርአን ላይ እንዳለው የእነዚያ አላህንና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይም ከአገር ማባረር ነው። ይህ በእነሱ በቅርቢቱ ዓለም ውርደት ነው በመጨረሻዊቱም ለእነሱ ከባድ ቅጣት አላቸው ይላል። ሀያሉ አላህ እውነት ተናገረ። በኢስላም ላይ ወሰንን ያለፈ በዚህ ዓለምም ይሁን በዛኛው ዓለም በሰላም አያልፍም። አላህ ሆይ ቅዱስ ቁርአንን የልባችን ብርሃን አድርግልን፣ ከጀነት ሰዎች መሃል አድርገን፣ ከፈተናና ከተንኮል ጠብቀን። አላህ ሆይ ቁርአንን የልባችን ብርሃን፣ የደረታችን በድሃኒት፣ ከጭንቀትና ከሀዘናችን ፋታ የምናገኝበት አድርግልን። አላህ ሆይ አንተን በምናገኝበት የመጨረሻው ቀን ምስክራችን አድርግልን። በእኛ ላይ እንዲመሰክርብን አታድርግ። አላህ ሆይ አንተን ለማስቀየም የደፈሩትን በመጽሐፍህ ላይ ያፌዙትን የሃይማኖትህን ወሰን ያለፉትን ለአንተው እንተዋቸዋለን። አላህ ሆይ በእነሱ ውስጥ ተአምርህን አሳየን። በተሳሳተ መንገድ ላይ ለሚጓዙት በይፋ ክደታቸውን ላወጁት ሁሉ መማሪያ አድርጋቸው። አላህ ሆይ ያንን የርጉም ስራና ድፍረት ለሃይማኖትህ ካዩ በኋላ ወደ አንተ በማረ መንገድ እንዲመለሱና የምህረትህን እና የእዝነትህን በር ክፈትላቸው። የሳራ ታሪክ ሃይማኖት ላይ ማፌዝ በተለይ ቅዱስ ቁርዓን ላይ ማፌዝ በአላህ ዘንድ ልብ ሳይባል የሚታለፍ ተግባር አለመሆኑን እንድንገነዘብ ይረዳናል። ሆን ብላ የፈጸመችው እምቢተኝነቷና በአደባባይ በኢስላም ላይ የፈጸመችው ጥቃት ብዙዎች እንደ መለኮታዊ ማስጠንቀቂያ ወዳዩት አሳዛኝ ቅጣትና መጨረሻ መርቷታል። በውድቀቷም ጊዜ ቢሆን እንኳ ድርጊቷ የብዙዎችን ልብ ለኢስላም እንዲከፈት በማድረጉ የአላህን ምህረትና አዛኝነት አይተንበታል። ይህ ገጠመኝ ማንም ሰው የአላህ ፍትህ ከማይደርስበት ስፍራ ለመሆኑን ያስታውሰናል። እንደዚሁም ተግባራችን በተለይ በቅዱስ ነገሮች ላይ የምናሳያቸው ተግባሮች ያለምንም ውጤት የሚጠናቀቁ አለመሆናቸውን ነው። አላህ ከጨለማ ውስጥ እንኳ መመሪያን ሊያወጣ እንደሚችልና የአንዱ ንብሪት ለሌላው መማሪያ ሊያደርገው እንደሚችል ያሳየናል። ይህ ታሪክ ለሁላችንም የተቀደሱ ነገሮች እንድናከብርና አንድ በታችንን እንድንጠብቅ ያስተምረናል። የአላህ እውቀትና ጥበብ በሁሉም ነገር ላይ ሰፊ ነው። ምልክቶቹን ቀለል አድርገን አኒ መጽሐፉን ከሚያከብሩ መመሪያውን ከሚከተሉና ድንበሩን ከማያልፉት ያድርገን። አሜን። ፒያሳ አድዋ 00 አጠገብ ላይ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ የንግድ ሱቆች እየተሸጡ እንደሆነ ታውቃላችሁ? ሰላም፣ ቴምር ሪል ስቴቶች ነን። ፒያሳ አድዋ 00 ወይም ጊዮርጊስ ቤተክርስቲያን አካባቢ 2020 ካር የንግድ ሱቆችን ለሽያጭ አቅርበንላችኋል። ግራንድ ፍሎር ላይ ሙሉ ክፍያው 7 ሚሊዮን ብር ሲሆን የእሱ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን የእሱ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የእሱ ቅድመ ክፍያ አንድ ሚሊዮን ሁለት መቶ ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ ሙሉ ክፍያቸው ሶስት ሚሊዮን ዘጠኝ መቶ ሺህ ብር ሲሆን ቅድመ ክፍያቸው ዘጠኝ መቶ ሺህ ብር ነው። ቅድመ ክፍያውን ከፍላችሁ ቀሪውን በአንድ አመት ተኩል ጊዜ ውስጥ ዘና እያላችሁ የምትከፍሉት ሲሆን ውላችን ሙሉ በሙሉ በኢትዮጵያ ብር ነው። ጥቂት ሱቆች ስለሆነ የቀሩን ፈጥናችሁ ደውሉልን። እናመሰግናለን።